ያንን ሁሉ ጥረት እያረገች ያለችው ብሩኬ እንዳይነካበት ነው። ብሩኬ አንድ ነገር እንዳይባል ነው። እናንተ አልገባችሁ። አንድ ፈሬ በጀመረው አንድ ነብር ተነስቶ እያገላበጠ ነው። እሷ እኮ ሴት ናት፣ ይደክማታም፣ ይሰለቻታል። ግን ሰለቼ መረረኝ አላለችም። በምታወሩት በምትናገሩት ነገር ስራውን እየሰራች ነው፣ የኔ አንበሳ ኡራጌ ግደለኝ፣ በዚህ በዚህ ኡራጌ ግደለኝ። እግዚአብሔርን ኡራጌ በመሆኑ በጣም ነው የተመቸችኝ፣ በጣም ነው የወደድኳት። አይገርማችሁ እና እግዚአብሔር እሷ ስራውን ነው። ውሻ ይጮሃል፣ ነብር ስራውን ነው የሚሰራው። ገባችሁ? አይጥና ድመት ብታያይዙ እኩል አይደለም። አይጥ አቅም የላትም፣ ድመት ግን ጉልበት አላት። አያችሁ አይደለም? ምን እየሰራችሁ እያለ ጀግና ምን እንደሆነ ይሄንን ነው እናንተ ግን፣ ይሄ የመዳም ሩዝ እና የመዳም ሰላጣ እና ይሄ የፈረደበት ሀይላንድ ውሃ ጭንቅላታችሁን ደፈናችሁ። እኔ እንጃ እንዴ፣ ብዬለ አላውቅም። አይ ቲንክ አይ ዶንት ኖው እንዴት እንደማስረዳችሁ እንዴት እንደሚገባችሁ አላውቅም። ከዚህ ልጅ ማይጠበቅ የምር ወንድ ልጅ እንኳን እንዲህ ለማለት ራሱ በጣም ነው የሚቀፈው። ባለጌ ነው። አስመሰከረልን፣ አስመሰከረልን። እኔ እና ትላንት ሽምግልና ሄድን። ዛሬ ወጥቶ ተናገረልን። ቴንክ ዩ አለ እግዚአብሔር ያ ያ ያ እግዚአብሔር ኦሮሞ ምን ይል መሰላችሁ? የሳህኑ አፉ የሳህኑ ሞርቶታ ይላል። እነሱም አራት ናቸው እነሱም ምቀኛ ናቸው ይላል። እናንተም እንደው ቡድን ለይታችሁ አራት ፍሬ ናችሁ። እናንተም ሰውን ትለየ ትቦጫ ላችሁ ለምን ያገባችሁ ነው ይብላኝ ይላችሁ። ለምን አያቴ እንዴት ትለኝ ነበር በጣም ዛስቸግረ አይ ልጄ ትለኛለች ይብላኝ ለወለድሽ ያገባሽ ሲፈታሻል ወርቂያክ አቀጣሽ ትለኝ ነበረ። በጣም አናደዳን ነበር። ገባችሁ? ይብላኝ ለወለዳችሁ ያገባችሁ ሁለት ቀን ሶስት ቀን የስራውን ሰርቶ አፈናጥሮ ይጠራችኋል። ምድር እንቅቡላ ማለት ነው። በዚህም ምላሳችሁ ግን ባል ካገኛችሁ ታድላችሁ።

እና በአዲስ ቪዲዮ መጥቻለሁ። እንደሰማችሁት የሃይሚዬ እና የብሩኬ ወዳጆች ናቸው ቲክቶክ ላይ ሁሉም ነገር ሰላም እንደሆነ ነው እያወሩ ያሉት። በውስጥ ብሩኬን አናግረናል። ትላንት አናግረን ዛሬ መጥቶ መልስ ሰጠን። በጣም ነው የምናመሰግነው። ሰላም ነው ያሉት። ብሩኬ ሃይሚ እንድትነካበት አይፈልግም። ሃይሚም እንደዛው ብሩኬ እንዲነካበት አትፈልግም። ይህ ሁሉ እየተደረገ ያለው እሱ ብሩኬ እንዳይነካባት ነው እና አንዱ ደግሞ ሲቀጥል ሰላም ሊወርድ ነው። የሃይሚ ልደትም ደርሰዋል። ለዚህ ሁሉም ነገር ተስተካክለዋል። ሹምግልና ሚፍታም ጓደኞቹ ተረባርቦ ያለውን ችግር ፈጥተዋሉ። ያው ሲጀመር ያው በቪዲዮ ተነሳ ነው ይሄ ሁሉ ነገር የመጣው። አሁንም ደግሞ ሰላም ተፈተዋል፣ ሰላም እየወረደ ነው። በቅርቡ በሰላም ተመልሶ ይመጣሉ። ግን እናንተ ተረጋጉ። በማላችሁ የገባችሁ ፎቶ ምዘቀዝቁት እናንተ እነሱ የምሰድቡት አንዴ በሃይሚ አንዴ በብሩክ የምትሉት ተረጋጉ፣ እናንተ ያላ እናንተ የእናንተ ችግር ነው ይሄ ሁሉ እንጂ ሌላ ችግር አይደለም። እነሱ በሰላም ይመጣሉ እያሉ ነው። እንግዲህ ያው ዛሬ እንደሚታወቀው ቪዲዮ ለቀናል። ሚፍታ ሀይሚዬ እና ብሩኬን ይዞ መጥቶ ሰላም ሊያወርድ ብሏል። ያው ቅድም ተናግር ያለው ብሩኬ በፈገግታ ነው የመጣ ያውም የሀይሚ ካሜራማን ሆኖ ማለት ነው። ሚፍታን በጣም ጥሯዋል። ሚፍታ በጣም ነው የምናመሰግነው። ስንቴ ጥሯዋል። ያው እነሱ ናቸው አሁንም በውስጥ እየጨረሱ ሰላም እያወረዱ ያሉት። ብሩኬ በጣም ደስተኛ ነው። ሲጀማ ተጣልቶ አይደለም፣ ያው ትንሽ ጭቅጭቅ ፍቅር ስላለ ነው። ፍቅር ፍቅር ፍቅር ሰው የሚዋደድ ነው የሚጨቃጭቀው፣ ፍቅር ነው ሰው የሚያጨቃጭቀው እያሉ ነው። ዴንሶቹም እንግዲህ እውነት ነው። ሀምጣት እስቲ ከኔ ጋር ስትጨቃጨቅና ከኔ ጋር ስትጣላ ደስ ይለኛል ሲል ነበር ቅድም። ራሱ ዛሬ ፈገግታ ደስ ይላል ሳቅ በሳቁኑ ነው የመጡት። ሀይሚ ትንሽ እንትን ብትለም ብሩኬ በጣም ደስተኛ ሆኖ ያውም በሀይሚ ቤት ካሜራማኑ ነው ነው የመጣ ቅድም ተናገር ያለው እና ውዶቼ፣ ሰላም ይሆናል፣ በቅርቡ ሰላም ተፈጥሮ ይመለሳሉ። ተረጋጉ እላችኋለሁ። እኔም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር ላይክ ኮሜንት አድርጉ።